የዮናስ መጽሐፍ እናያለን ትንቢተ ዮናስ መጽሐፍ ምዕራፍ አንድ የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ ተነስተ ወደ ታላቂቱ ከከማ ወደ ነነዌ ሂድ ክፋታቸው ወደ ፊቴ ወጥቷልና በእርሷ ላይ ስበክ ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ሲኮበልል ዘንድ ተነሳ ወደ ኢዮጴም ወረደ ወደ ተርሴስም የምታልፍ መርከብ አገኘ ከእግዚአብሔርም ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ሄድ ዘንድ ዋጋ ሰጥቶ ወደ መርከቢቱ ገባ። እግዚአብሔርም በባህሩ ላይ ታላቅ ነፋስን አመጣ። ባህሩም ታላቅ ማዕበል ሆነ፣ መርከቢቱም ልትሰበር ቀረበች ይላል። መጨረሻው ላይ ያለውን ቁጥር 17 ይላል፣ እግዚአብሔርም ዮናስን የሚውጥ አሳ አሰናዳ። ዮናስም ሶስት ቀንና ሶስት ሌሊት በአሳ ሆድ ውስጥ ነበረ ይላል። ምራፍ ሁለት ቁጥር መጨረሻ እንደዚህ ላል፣ እግዚአብሔርም አሳውን አዘዘው፣ ዮናስንም በየብስ ላይ ተፋው ይላል። እጃችሁ ከፍ አድርጉና እንደገና እቆማለሁ በሉ እስቲ እንደገና ዘምራለሁ በልሴ እንደገና አገልግላለሁ በልሴ ተስፋ አለኝ በሉሴ ዮናስ ማለት የስሙ ትርጉም እርግብ ማለት ነው እውነትም ሰውየው የእርግብ መንፈስ አለበት የሚረጋጋ አይነት ሰው ነቢይ ነው የእግዚአብሔርን ድምፅ የሚሰማ ሰው ነው በጣም ጥድት ያለ የእግዚአብሔር ሰው ነገር ግን ሰውየው የተረጋጋ ማንነት የለው እግዚአብሔር ድምፁን ማስተናገድ አይፈልግም እግዚአብሔር አንድ መልእክት ሰጠው ሂድ ወደ ነነዌ ሂድና ተናገር። የሚገርማችሁ ዮናስ፣ የሚገርም ትንቢት ነው በዚህ ሰዓት እግዚአብሔር የሰጠው። እግዚአብሔር አምኖት ድምፅ ሰጠው እና እንደዚህ ያለው ሂድ ወደ ነነዌ፣ ክፋታቸው ወደ እኔ መጥቷል፣ ና በሶስት ቀን ትገለበጣላችሁ ብለ መልእክት ተናገር ብሎ እግዚአብሔር የሚገርም መልእክት ለዮናስ ሰጠው ይላል። ዮናስ ግን የእግዚአብሔርን ድምፅ መስማት አልፈለገም። ወደ ኢዮጴ የሚሄድ መርከብ አገኘ ይላል። በጣም የሚገርማችሁ ሰው ከእግዚአብሔር ጋር ቢጣላ ማን ያስታርቀዋል? ሰው ከሰው ጋር ቢጣላ እግዚአብሔር ያስታርቀዋል። ሰው ከእግዚአብሔር ጋር ተጣልቶ እንዴት ወዴትስ ይኮበልላል? ከእግዚአብሔር ድምፅ ወዴት ልትሄድ ትችላል? ያለ እግዚአብሔር ድምፅስ እንዴት ትኖራል? ያለ ድምፁ ያለ ሕልውና ነው። ያለ አብሮነቱ እንዴት ልትኖር ትችላል? ይሄ በተለይ ጴንጤዎች የሆንን ሰዎች የእግዚአብሔር ፕሬዘንስ ይታወቀናል። አለ ስለ በላን አለ የሚያምርብን ስለ ለበስን አለ የሚያምርብን። አብሮን ያለ መንፈስ አለ የሚያጽናናን ስናዝንን ቀናም ያደር ሰው እንዴት ከእግዚአብሔር ይኮበልላል? ዮናስ የእርግም መንፈስ አለበት ብያለሁ። አንዳንድ ሰው እንደዚህ ነው፣ የተረጋጋ ህይወት የለውም። አለሚቱም ታምረዋለች፣ ጫልቱም ታምረዋለች፣ ኪኪም ታምረዋለች፣ ቤቲም ታምረዋለች። የቢገርማ እንዴት ሰው ከነጋዴ መካከል ይገኛል አገልጋይ ሆኖ ቀጥታ፣ ምን ቢያረግ ጥሩ ነው? ወደ መርከብ ዋጋ ከፍሎ፣ ከኪሱ ገንዘብ ከፍሎ ገባ ይላል እና፣ መሀል ላይ ወሬው ተቀይሯል። ትላንትና ስለ እግዚአብሔር የሚያወራ ሰው ነው። አሁን ምን ቢል ጥሩ ነው? ጣቃው እንዴት ነው? የዕለቱ የዶላር ዋጋ እንዴት ነው? ከሚሉ ሰዎች ጋር መዋል ጀመረ አገልጋይ ኮንክ ደላላ ሰፈር ምን ታረጋለ? ስለዚህ ዮናስ የማይጠበቅ ቦታ ራሱን አገኘ። ከእግዚአብሔር ኮብልሎ ወደ ነነዌ መሄድ ሲገባው ወደ ተርሴስ ገባ ይላል። ብዙ ነገር ነው ሉዝ ያደረገው። የሚገርማችሁ ያለ ቦታችሁ ስትገኙ እንደዚህ ነው ምትሆኑ። እግዚአብሔር ቦታችሁ ላይ ያስቀምጣችሁ። የሚገርማችሁ ይሄ እዚህ ቸርች ላይ የተቀመጠው ሃይላንድ እዚህ ሰፈር ብትገዛው ሀያ ብር ነው ዋጋው። ትንሽ ወጣ ብትል ደግሞ ወደ ቦሌ ወደ ስልሳ ብር ይገባል። እራሱ ሀይል ምንም ነገር ቫሊዩ አዲስ አይደረግን ወደ ሸራተን ደግሞ ወጣ ብለ ብታዘው፣ ይህንን ውሃ አንድ ሰው እንደሁም ባለፈው ውሃ ጋብዞኛል እንዳይጎዳ ብዬ ውሃ አዘዝ ሸራተን በቃ ትንሽ ብርናት ከመቶ ብር በላይ ከፍልም ብዬ ማለት ሲመጣ ውሃው ስድስት መቶ ሰባ ብር ነው ዋጋ ራሱ ውሃ ማለት። አየ አንተ ማለት የምትውልበትን ቦታ ነው የምትመስል። ርካሽ ሰፈር ከተገኘ ትረክሳል። የወረደ ሰው ጋር የምትውል ከሆነ የወረደ ነው የምትሆነ። አየ አንዳንድ ሰው በሐሜት ይሞልሃል። በጠዋት ደውሎ አንዳንድ ሰው እ እንትና ኮ እንደዚህ ሆነ እንትና ኮ እንደዚህ ወደቀ። ውሎ ሁኑ የምትመስለው ዮናስ ሰፈር ነው የቀየረው። የእግዚአብሔርን ዓለም ሸሽቶ ወደ ራሱ አቅጣጫ ነው የሄደው። ሉዝ አደረገ። ማቹሪቲ የለውም ብስለት የለውም። አንዳንድ የምትቆጩበት ዘመን የለም። በዚህ ዘመን ብማር ኖሮ፣ በዚህ ዘመን ብሰራ ኖሮ፣ በዚህ ዘመን እንዲህ ባደርግ ኖሮ ብላችሁ ወደኋላ ኋላ የምትቆጩበት ዘመን የለም። ዮናስ እንደዚህ የሆነው ከእግዚአብሔር ኮበለለ። ድምፁን ማስተናገድ አልፈለገም። በራሱ ስሜት በራሱ መንገድ መሄድ ጀመረ። የእግዚአብሔር ሰዎች ድምፁ አደገኛ ነው። አንዳንድ ሰው እንደዚህ ብሎ ይጸልያል። እግዚአብሔር ወይ ድምፅህን መስማት ፈልጋል፣ ጆሮዬን ክፈትልኝ። እርግጠኛ ነህ ድምፁን ታስተናግዳል? እግዚአብሔር አሁን ጆሮውን ብርግድ ቢያደርግልህ ትታዘዛል? ድምፁ ባይዘው አደገኛ ነው። እግዚአብሔር አንዳንድ ጊዜ አንቺ ከአሜሪካ ነው ማገባው እያልሽ እሱ ከጅንካ ሊል ይችላል። እስቲ እግዚአብሔር ትክክል ነው በሉስ። እስቲ እግዚአብሔር ትክክል ነው በላት። አያችሁ፣ ድምፁ አደገኛ ነው። ድምፁ በጣም አደገኛ ነው። የሚከለክል ነገር አለ ባይዘ፣ እግዚአብሔር ሁሉን ነገር አይፈቅድልም። ለምሳሌ ለሊት፣ ተኝተ ተነስና ጸልይ ሊል ይችላል። በሞቀ ብርድ ልብስ ውስጥ እኮ ድምፁ በጣም ከባድ ነው። ሰው እናንተ እንደምታስቡት አርግ እኔ የዛሬ 17 ዓመት አካባቢ ያው ባንክ ቤት ነበር የምሰራው ታውቃላችሁ። እና የዛኔ እየሰራው ሲያንቀለቅለኝ ምን አለ፣ አርፌ ብቀመጥ አገልጋይ ካላረከኝ፣ ጆሮዬን ካልከፈትክል፣ እኔ ካልሰበኩ ብዬ በገሳቸ ጮም ጸሎት ውስጥ ገባ። ከዛ እግዚአብሔር ጆሮዬን ከፈትና ውጣና አገልግላለ። እንዴት እንዴ? አገልግሎት ማለት ስራ አቁመ ነው? አዎ፣ ስራ አቁመ ነው። በቃ ጸልይሃል፣ ጆሮውን እከፍታለሁ። ለእኔ ትጠቅመኛለ። አሁን ስራህን አቁምና እስኪብርቶን አቁምና ቀጥታ ጥቁር ባይብል ያዘ አለ እግዚአብሔር ሳልፈልግ በገዛቼ ተንቀልቅዬ ጆሮዬን ክፈት ብዬ ከተከበርኩበት ብዬ እግዚአብሔር አንዳንድ ጊዜ አውርዶ ይሰራሃል። ከዛ በኋላ ነው የታሸሁት። በጣም ብዙ ዓመት ዋጋ ከፍያለሁ ነው በአገልግሎት በጣም ብዙ ዓመት በዚህ በወንጌል አገልግሎት በተለይ ረጅም ዓመት አገልግያለሁ። ምልልም ድምፁ አደገኛ ነው። ወድጄዋለሁ፣ አፍቅሬዋለሁ፣ በጣም ቆንጆ ነው፣ ቁመታም ነው ብለሽ ገና ሁለት ቀን ኬክ እንደበላሽ እግዚአብሔር የኔ አይደለም ሊል ይችላል። እግዚአብሔርን ስትሰማው የምትጠቀመው ከእግዚአብሔር አለም ደግሞ ማስተናገድ ያለብህም ጉዳይ ድምፁ አደገኛ፣ እነ ዮናስ ወደው አደለም። ይህንን ድምፅ ብናገር እግዚአብሔር ልቡን ስለሚያቅ ዮናስ የይቅርታ አምላክ እንደሆነ ስለሚያቅ ስለዚህ ዮናስ ፈራ። ድንጋይ ሊወገር ነው። እሱ የተናገረው ትንቢት ካልተፈጸመ ሊሞት ነው። ስለዚህ የነቢያት አገልግሎት ደግሞ አንተ እንደምታስበው አይደለም። እግዚአብሔር በብዙ አቅጣጫ አሽቶ ነው የሚያቆም። ማይክ ጡጦ አይደለም፣ በስለ ነው የምትቆመው። የነቢያት አገልግሎት ወይም ደግሞ የእግዚአብሔርን ድምፅ መስማት በጣም በዘመኑ እንደቀለለበት ዘመን የለ። ቀሉ አላሁ። ሁሉም ሰው ድምፁን ይስማ ይስማ፣ ይታወቅ፣ ድብልቅልቅ ያለበት ዘመን። ለምሳሌ አባቶችን ልንገር፣ ኤርሚያስ የአናቶት ሰው ነው። ባይዘወ የገጠር ልጅ ነው። ቁምጣ ለብሶ ያደገ ሰው ንግግር አይችልም፣ ጽሑፍ አይችልም፣ መጽሐፍ እንኳን አይችልም። እግዚአብሔር ኤርሚያስን ከአናቶት አወጣ እና ባሮክን ሰጠው። ባሮክ ነው የሚጽፍል። ኤርሚያስ እግዚአብሔር ምን ቢለው ጥሩ? ትነቅልና ታፈርስ፣ ተክልና ትነቅል ዘንድ ቀብቻ አለው አለውና። ከዛ በኋላስ ምን ቢለው ጥሩ? እንዳታገባ እግዚአብሔር፣ እንዳታገባ ይላል እግዚአብሔር። ለካ እንዳታገባ ይላል። ኤርሚያስ ሳያገባ የሞተ ነቢይ። አይገርመ አንዱ ነቢይ ደግሞ መጣና እንደዚህ ያለ ሂድና፣ ቺቺኒያ አለው። ቺቺኒያ አታውቁም እናንተ ጴንጤዎች። ጌታ ይባረክ። ሰባተኛ ሺህ የኛ ሰፈር። ሂድና ሶስት ልጆች ያላትን ሴት ሶስቱም ልጆቿ ከሌላ ከሌላ ወንድ የተወለዱ የማይታወቅ አባታቸው የማይታወቅ እሷን ሂድና አግባ አለው እግዚአብሔር። የእግዚአብሔር ድምፅ እንደዚህ አደገኛ ነው። ልን የመጡ ሰው ብር ልስጥ እያለ እንዳትቀበል ሊልህ ይችላል። ጥሩ ምግብ ቀርቦ ተነስና ውጣ ሊልህ ይችላል። በሞቀ ጓደኞች ግባና ሶስት ቀን ጾም ጸሎት ያዝ ሊልህ ይችላል። ሱቅ እንዝጋና ሶስት ቀን ጸልይ ሊልህ ይችላል። አደገኛ ነው ድምፁ። ስለዚህ ዮናስ ወደ ተርሴስ ኮበለለ። ዋጋ ከፍሎ፣ ለሰው ሁሉ ችግር ሆነ። እግዚአብሔርን አለመስማት፣ እግዚአብሔርን አለማዳመጥ፣ የእግዚአብሔርን ድምፅ አለማስተናገድ ከአንተ አልፈ ለቤተሰቦች ነው ችግር የምትሆን። ዮናስ ለነጋዴዎች ኪሳራ መሆን ጀመረ። ነጋዴዎች ወጀብና ንፋስ ሲመጣ፣ እግዚአብሔር ኃይለኛ አውሎ ንፋስ አመጣ ይላል። እያነሱ ንብረታቸውን መጣል ጀመሩ። በማን ምክንያት? በዮናስ ምክንያት። አንተ ካልታዘዝክ እግዚአብሔር ያለህን ነገር ካላዳመጥክ ለልጆች ለቤተሰቦች ለጓደኞች ችግር ነው የምትሆን። ለዚህ ነው አንዳንድ ሰው ራሱ ችግር ነው። እግዚአብሔር ከዚህ ይጠብቅ። ለዚህ ነው ዮናስ መጨረሻ ላይ ምን ቢያደርግ ጥሩ። ሰው ተጨንቋል። እሱ ከታች ገብቶ ለጥ ብሎልሃል። አንዳንድ ሰው እኮ የሰራውን ሰርቶ ነው የሚተኘው። እግዚአብሔር ከዚህ ይጠብቅ። ያስገባልህና ሶስት ቁጥር ሚስማር ማስተኛ ንግግር ተናግሮ ሌሊቱን ሙሉ አንተ ኮርጂስ እየቀጠቅ ታደርጋለህ። እሱ ላይ ብሎ ያደርጋል። ለዚህ ነው አንዳንድ ሰው ሲናገር ራሱ ውበት የለው። እኔን ሆዴ ነው እንጂ አፌ ነው እንጂ ሆዴ ነው ይለናል። አንዳንድ ሰው እኔ እኮ ምላሴ ነው እንጂ ውስጤ ንጹ ነው። ስለዚህ ዮናስ ምን ቢያለቅ ጥሩ ገብቶ ከታች ተኛ ይላል። ከዛ ተቀሰቀሱትና እየሞትን ምን እየሰራ ተነስተ ወደ አምላክ ጸልየም እያለቅን እኮ ነው ያለነው፣ አትሊስት አትጮም ወደ አምላክ ብለው ጠየቁት። ዮናስ ብድግ ብሎ አልጸለየም። እነሱ ነው የሚጸልዩ። እነዚህ ምን ይላሉ መሰለ? ሳይሰገድብ ስገድ ይላሉ። ገፋ አድርገውና ዛሬ በለው ነቢዩም ይነግርሃል በለው የጭንቅ ቀን ሳይመጣ ከእግዚአብሔር ጋር መስማማት ማውጣት ይሻልሃል። አንዳንዶቻችሁ በራሳችሁ ሽሜት ውስጥ ነው ያላቸው። አንዳንዶቻችሁ እንደፈለጋችሁ ነው የአማረ ነገር ይሁን እንጂ በቃ እንደፈለግተው ነው የአያዋጣ ምልልን የመጣው። ስለዚህ ዮናስ ለሰዎች ሁሉ ኪሳራ ሲሆን ተነሰ ጨልይ እንጂ ከዛ ይሄ ጉዳይ ግን በማን የመጣብን አ አንተ ታስታውቃላ አሉት የነጋዴ መንፈስ የለብም ባይዘ እናስፎግራለን እኛ ድንገት እንኳን አሁን እኔ ምርር ብሎኝ በቃ እኔ አስጠልቶኛል፣ በእግዚአብሔር ቤት መኖር አስጠልቶኛል። በቃ እኔ መጠጥ ቤት እገባለሁ ብዬ የሆነ ናይት ክለብ ቤት በዚህ ሰዓት አሁን እኔ መሮኝ ማለት ነው እንደው ምር ብሎኝ ማለት ነው በቃኝ ዛሬ ጭስስ ነው ምለው ብዬ የሆነ መጠጥ ቤት ብገባ የሚደንሰው ራሱ የድሮ ዳንስ ነው። አልፎብኛል። አይገርም ጃምቦ በሚይዙ ሰዎች መካከል ድንገት አምልጦን ሀሌሉያ ልንል እንችላለን። የሚያምርብን ከእግዚአብሔር ጋር ዘመናቸው ቤት ይለቅ በኢየሱስ ለ ምንም ምክንያት እናትከፍሉ ዛሬ ያለሁ ዘመናችሁ በእግዚአብሔር ድምጽ ላ ሆን ያ እንድትኖሩ ዛሬ ጸልኩላችሁ። መጽሐፍ ቅዱስ እንደዚህ ይላል

አጥዋትና መምህር እቺ ሴት በምንዝ የሙሴ ሕግ ይፈቅድ እንውገራት ጠየቁ። ኢየሱስ ክርስቶስ በስ ብሎ መጻፍ ጀመራት። ስብሎ እንደዚህ አላቸው ተመካከ ኃጢያት ምንም ፕሮብሌም የለብኝም ሰው ይጀምረዋል አለ እያሉ ኮብልስቶን እያስቀመጡ ሰዎቹ፣ አንቺ ሴት ከእንግዲያው ስድብሽ ሂጂ በሰ

ኩነኔ ሁሉ ኢየሱስ ሰው ሰራበት ሰዎችን አገልጋዮችን እየወቀጠ ትልቅ የሚሆንበት ውድ እየለበሰ ውድ እየገዛ ውድ እየተቀባ፣ እኛችን ሄደን ሽጮና እዛ ወላይ አገለገልን። እነሱ እምር መኪና እየሄዱን አይችሉም። ኧረ ለእግዚአብሔር አሌሉያ ለዚህ ነው መጽሐፍ ቅዱስ ር እንደዚህ ይላል። ሳምሶም የሚባለው ሳሚ በጣም የፍቅር ድክመቱ የፍቅር ሰው ነው። ሁላችን አንዳንድ ፕሮብሌም አለብን። እንደ ካርድ ብንፋል አንዳንድ ሰው የገንዘብ ችግር ያለበት ሰው አለ። ገንዘብ ካየ እንደ ይሁዳ በሰላሳ ብር ቢሆን ይሸጣል። አንዳንዱ የወሬ ችግር ያለበት ሰዋል። አንዳንድ ሰው የወሬ ችግር አለበት። ሚስጥር ብለ ብትነግራው እንዳት ነግር ብሎ ሌላ ላይ ሰው ይነግራል እንጂ አያስችል አይተኛም ሁሉ አንዳንድ ሰው የገንዘብ ችግር አለበት። አንዳንድ ሰው የዝና ችግር አለበት። አንዳንድ ሰው የክብር ችግር አለበት። ክብሩን ልትነካበት አይፈለም። አንዳንድ ሰው የሴት ችግር አለበት። ከዚህ ይጠብቅ እግዚአብሔር። ሳሚ የፍቅር ሰው ነው። የሚገርም የእግዚአብሔር ጸጋ ላይ ላያል። ፍልስጤማውያን እስራኤላውያን ለአርባ ዓመት አስጨነቋቸው ይላል። የሚገርም ነገር እግዚአብሔር ሳምሶንን መረጠው ይላል። ሳምሶንም የእግዚአብሔር መንፈስ በኤሽታኦል ሸለቆ ያነቃቃው ነበር ይላል። ናዝራዊ ነው። የወይን ጠጅ የማይጠጣ ነው። የእግዚአብሔር ክብር ላዩ ላይ ያለ ነው። አንድ የአህያ መንጋጋ አንስቶ ሲሰው ይገላል። ከፈለገ የከተማ መዝጊያ ነቅሎ ይሄዳል። ፍልስጤማውያን ረበሻቸው፣ በጠበጣቸው። የዚህ ሰውዬ ኃይል ምንድን ነው አሉ። ደካማ የሚሆነው እንዴት ነው ይሄ ሰው? ይሄ እንደ ሰው አይደለም። ላዩ ላይ ከባድ ነገር አለበት። በምንድን ነው የምናገኘው ብለው ተማከሩ። ደሊላ የምትባል ሴት በገንዘብ ገዙበት። እሱም እያታለለች ነዘነዘችው ይላል አንዳንድ ሰው እኮ አጠገብ ያቀፍከው ሰው እኮ ነው የሚገል። የቅርብ ወዳጅ ደግሞ አያምም። ያመንሽው ሰው እጮኛዬ ነው፣ ወደፊት ባሌ ነው ብለሽ ያቀፍሽው ሰው ጦር ሲያነሳብ፣ የቅርብ ሰው ሲጎዳ እኮ ከባድ። በኢየሱስ ስም እንደገና ትቆማላችሁ። እኔም ራሱ ድሮ በጣም የፍቅር ፊልም ይመቸኝ ነበር። የሰው ፍቅር እስከ ጊዜው ነው። አንዳንዱ የሚወድ እስከ ሊብሬ ነው። አንዳንዱ እስከ ቪዛ ነው። አውሮፓ እስከምትወስጂው ነው አንዳንዱ እስከ መኪና ነው የሚወድሽ። አለ ከወደደ ለዘላለም የሚወድ እስቲ ለክሱ ክብር ስጡልኝ። ኢየሱስ ጌታ ነው። መጽሐፍ ሲናገር ሳምሶምም ጸጉሩን ላጨችው ይላል። መጡ ባለችው እንደ ቀድሞ ሲሞክር የለም ለካ ሉዝ አርጓል። ሉዝ ያደረጋችሁት ነገር አለ በፍቅር ሰበብ በጓደኛ ሰበብ የእድሜ ጫና ያበላሸባችሁ ማቹሪቲ ብስለት ከማጣት ልብ በአርባ ዓመት ይባል የለ አንዳንድ ጊዜ እኮ አርባ ዓመታችን ላይ ነው ምን ባለ ነው ይሄ አስተሳሰብ የዛሬ ሀያ ዓመት ቢኖር እላለሁ እኮ ነይ አንዴ ለካ ልብ በአርባ ዓመት ዓመት የሚሉት አባቶች ትክክላቸው። ሳምሶም ልጅነት ገደለው። የእግዚአብሔርን ሐሳብ በዓላማው ማስፈጸም ሲገባው በራሱ መንገድ ራሱ ወድቆ ተገኘ። የሚገርማቸው መጡ ይላል፣ አይኑን አወጡለት ይላል። የሚገርም እኮ ነው። አምጡ ይዝፈንልን ተባለ። ያ ጀግና የእግዚአብሔር ሰው ወደቀ። ትልልቅ የእግዚአብሔር ሰዎች ወድቀዋል እኮ። እነ ጴጥሮስ እኮ ስተዋል መጣም ብዙ ታላላቅ ሰዎች እኮ እድል ተሰጥቷቸውን የቆሙት። እነ ጴጥሮስ እድል ባይሰጣቸው ኖሮ እንደገና ያገለግሉም ነበር። እነ ሳምሶምን ተመልከት። ሳምሶንም ወደ ተምናን ከወረደ ቀን ጀምሮ ነገር ተበላሽቶበታል። የሚገርማችሁ መጽሐፍ ቅዱስ ሲናገር ሳምሶንን አይኑን አወጡት። በልደንስልን ተባለ፣ በልጨፍር ተባለ። ሳምሶምም ለብላቴናው እንደዚህ አለ፣ በል እንግዲ ወደ ምስወሰ ውሰደኝ ሳምሶምም እንደዚህ አለ አንድ ጊዜ አስበኝ መጽሐፍ ሲናገር የሳምሶምም ጸጉር እንደገና መብቀል ጀመረ ይላል መጽሐፍ ሲናበር ሳምሶም በህይወቱ ከገደለው ይልቅ በሞቱ የገደለው በለጠ ይላል ያ ብላቴና ትዝ ይላችሁ የአባቱን ንብረት ተካፍሎ የሚገርማችሁ ሉቃስ 15 ቁጥር 11 ላይ ይውሰድ ወስዶ ገንዘቡን አባክኖ በዜሮ ተመልሶ ከሩቅ መጣ ይላል አባቴ እንደ ልጅ ባያየኝ እንደ ባሪያ ያየኛል ብሎ መጣ። አባቱ ከሩቅ አየው ይላል፣ አዘነለት ይላል፣ አቀፈው ይላል። እግዚአብሔር የሚጠላው ኃጢአትን እንጂ ኃጢአተኛን አደለ። ለዚህ ነው ጸጋ የተገለጠ። ጸጋው ያስችልሃል።